ሰላም እንዴት ናችሁ? የሰላም ቲዩብ ቤተሰቦች፣ እንኳን በሰላም መጣችሁ። በዛሬ ትምህርታችን ይዤላችሁ የመጣሁትኝ በባለፈውም እንደሰራሁላችሁ አማርኛ ፊደላቶችን እንዲሁም ቃል እየመሰረተን በአማርኛ እንዲሁም በእንግሊዝኛ በሁለቱም እየሰራሁላችሁ እገኛለሁ። በተከታታይ ይህን አይነት ቪዲዮ እየሰራሁላችሁ ነው። በደንብ እንደተመትቻችሁ እርግጠኛ ነኝ። አዳዲስ ቤተሰቦች ከሆናችሁ ቻናላችን አዲስ ስለሆነ ሁላችሁም ሰብስክራይብ ማድረግ አለባችሁ። ወይም ደግሞ ላይክ እና ሼር ለሌሎች በማድረግ ቪዲዮውን ጀምሩ። አሁን ቀጥታ የማስተምራቸው የዛሬ የተ ቤተሰብ እና የቸ ቤተሰቦችን መጀመሪያ እንቆጥራለን እያንዳንዳቸው። ከዛ በእያንዳንዳቸው ደግሞ ቃልን መሰረታ ልማት ነው። ቀጥታ ወደ ቪዲዮውን ሄድ እስከ ቪዲዮ መጨረሻ መልካም ቆይታ። የመጀመሪያ ፊደል እንደምታዩት ተ ትባላለች። ቱ፣ ቲ፣ ታ ቴ ቲ ቶ። በትክክል ለዚህ ካነባችሁ በትክክል። ስለዚህ ተ በምንል ሰዓት በእንግሊዘኛው ቲኢ ይሆናል። ቲኢ ይሆናል። ቱ ስንል ቲዩ ይሆናል። ቲዩ። ቲ ስንል ቲአይ ይሆናል። ቲአይ። ታ ስንል ቲኤ ይሆናል። ቲኤ። ከዛ ቴ ቴ ቲኢ ቲኢ ይሆናል። ት ስድስተኛዋ ቲ ብቻዋን እንጽፋለን። ቶ በምንል ሰዓት ቲኦ ቲኦ። በትክክል ስለዚህ፣ አሁን በእነዚህ በእያንዳንዳቸው ቃል እንመሰርታለን ማለት ነው። ተ በሚለው ተ በሚለው ተ ተማሪ ተማሪ። ስለዚህ ወደ እንግሊዘኛ ስንሄድ ደግሞ ቲኢ ልክ እንደ ተ፣ ኤምኤ ልክ እንደ ማ። እንደገና አር ኢ አር አይ ማለት ነው። ይቺ ደግሞ እንደ ሪ ትነበባለች ማለት ነው። ስለዚህ ከዚህ ላይ በአማርኛ ስታዋቸው ሶስት ሌተሮች ወይም ፊደላቶች ናቸው። ወደ እንግሊዘኛ ስንቀይረው ስድስት ይሆናሉ ማለት ነው። ምክንያቱም ቫውላ አናባቢ ስለምን ጨምርበት ስለምንጨምርበት በእያንዳንዶቹ ማለት ነው። ስለዚህኛው ተማሪ ይላል፣ በዚህ መንገድ ተጽፋላችሁ። ቀጣይ ሁለተኛ ቱ ቱ በሚለው ቱ ቱታ ብዬ ቃል መሰረትኩኝ። ከዚህ ላይ እንግሊዝኛ የምታያቸው ኦሪጂናል እንግሊሽ ሳይሆኑ እዚህ ላይ በአማርኛ የጻፍ ነውን ወደ እንግሊዝኛ መጻፍ ወይም መቀየር ማለት ነው እንጂ ኦሪጂናሉ እንግሊሽ አይደለም። ቱ ቱታ ቱታ፣ ቲ ዩ እንደ ቱ እናነባለን፣ ቲኤ እንደ ታ፣ ቱ ታ ብለን በዚህ ልክ እንጽፋለን ማለት ነው። ቀጣይ ቲ በምትለው ቃል ምን መሰረትን? ቲ ቲ ቲ ቲ ሁለቴ ዳብል ቲቲን ስንጽፋት ቲ ቲ ብለን እናነባዋለን ማለት ነው። ስለዚህ ቲ ማለት ቲ አይ ነው። ከዚህ ላይ እንደምታዩት ቲ ቲ አይ ብለናል አይደለ? ስለዚህ ሁለቴ ቲን ከጻፍነን በአማርኛው፣ በእንግሊሽ ደግሞ ስንቀይረው ቲ አይ ቲ አይ ማድርገን መጻፍ ነው። ሁለቴ ማለት ነው። ቲ አይ እንደ ቲ ትነበባለች ቲአይም እንደ ቲ ሁለቱም ቲቲ ብለን እንጽፋለን ማለት ነው። ቀጣይ የምናገኘው ታ ነው። ታ ታታሪ፣ ታታሪ፣ ታታሪ ስትሉ ሁለቴ ታ ታ አለ። ስለዚህ ታ ማለት ቲኤ ስለሆነ ቲኤ ቲኤ ሁለቴ ማለት ነው። ከዚህ ላይ የስሞል ሌተር ቲ ስለሆነች ነው ከዚህኛው ጋር ተመሳሳይ ነው። የመጀመሪያው ካፒታል ኤንድ ስሞል ከአሁን በፊት በሰራውላችሁ ቪዲዮ ተመልሳችሁ ማየት ትችላላችሁ። ስለዚህ ስሞል ስለሆነ ነው እንጂ ተመሰ ነው። እዚህ ጋር ቲ አለች እዚህ ጋርም ቲ ቲኤቲኤ ልክ እንደ ታ ይነበባል። ታታ፣ አር አይ ደ ሪ ስለዚህ ታ ታ ሪ ብለን በዚህ እንጽፋለን ማለት ነው። ኦኬ ቀጣይ ቴ ቴ ቴምር ቴ ቴምር ቴ ስንል ቲኢ ነው ቲኢ ነው ም ስንል ኤም ብቻዋን እንጽፋለን እር ስንልም አር ብቻዋን እንጽፋለን ማለት ነው። በአንድ ላይ ቴምር ይላል ይሄ ማለት ነው። እዚህ ላይ ት ት በሚለው ቃል ስንመሰርት ትራስ ትራስ ይላል ትራስ ራስ። ስለዚህ ቲ ት ት ስድስተኛ ስለሆነች ቲ ብቻዋን ጻፍነን፣ ራ አር ኤ ራ ለሚለው አር ኤ፣ ከዛ ስ ስ ልክ እንደ ስ እስ ብቻዋን እንጽፋለን ማለት ነው። ስለዚህ ትራስ ሲል በዚህ መንገድ እንጽፋለን። መጨረሻው ቶ ቶ ቶ ቶማስ ቶ ቶማስ። ቶ ማለት ቲ ኦ ነው፣ ቲ ኦ ነው። ማ ስንል ኤም ኤ ነው፣ ኤም ኤ ነው። ስ ስንል ኤስ ብቻ። ስለዚህ በአንድ ላይ ቶማስ፣ ቶማስ ብለን እናነባለን ማለት ነው። ኦኬ። ቀጣይ የምናገኘው የአማርኛ ፊደል ከተቀጥለን ቸ ነው ማለት ነው። ቸ ቸ ቸ ማለት ይሄን ይመስላል ቸ ቹ ቺ ቻ ቼ ቺ ቾ ኦኬ በትክክል ስለዚህ ቸ የሚለው የአማርኛ ሌተር ወደ እንግሊሽ ስንቀይረው ሲ ኤች ኤ ነው እዚህ ላይ አሁን ሶስት ሆኑ ቸ በምንልበት ሰዓት ሲ ኤች ኤ ወይም ጨ በምንልበት ሰዓት ሁለቱ ተመስታኝ ነው የምንጽፈው። ሲኤችኢ ሲኤችኢ ነው የምንጽፈው ማለት ነው። ቸ ቸ። ስለዚህ ቸ በምንለው ቃል ልንመሰረት ነው እዚጋ ቸ ቸር፣ ቸር፣ ቸር። ኦኬ። ቸ ማለት ሲኤችኢ ሲሆን ር ስንል አርን ብቻ እንጽፋለን ማለት ነው። አርን ብቻ እንጽፋለን ማለት ነው። አሁን ከዚህ ላይ ቸር የሚል የእንግሊዝ ወርድ አለ። ይሄኛውን መጻፋችን ማለት አይደለም። ቼር ማለት በእንግሊሽ ወርድ አይደለም። ይሄ አማርኛ እዚህ ላይ ያለውን የጻፍነውን የአማርኛ ቼር የሚለውን ቋንቋ ወደ እንግሊሽ መጻፍ ነው። በእንግሊሽ ሌትሮች እንዴት እንጻፈው የሚለው ነው። ኦሪጂናል እንግሊሽ አይደለም እንደነገርኳችሁ። ስለዚህ ይሄኛው ቼር ለን እናነበዋለን ማለት ነው። ቹ ቹ የሚለው ሲ ኤች ዩ ነው። እንግዲህ ሲኤች እንደ እንደ ቺ የሚነበብ ከሆነ ከዛ ቫውሎቹ መጨመር ነው። እንደሌለው ተመሳይ ነው። ብዙ ሲሆን ከባድ እንዳይመስላችሁ ማለት ነው። የትኛዋ ኤን እንጨምራለን፣ ከዚህ ጋር ዩ እንጨምራለን፣ ቀጠያለን፣ አይን እንጨምራለን፣ ኤን እንጨምራለን። ስለዚህ ሲኤች ሲኤች ኮመን ነው። በቃ አይቀየርም። የች ቤተሰቦች ከዛ ቫውሎችን እንደማንኛው እየጨመርነን እናነባለን ወይም እንጽፋለን ማለት ነው። ስለዚህ ቹ የሚለው ቹ ቹ ቹ ይላል። ቹ ቹ ቹ። ስለዚህ ከዚህ ላይ የምታዩት ቹ ማለት ሲኤችዩ ከሆነ ቹ ቹ ስንል ሁለቴ ቹን አይደለ የተጠቀምነው? ሁለቴ ሲኤችዩ ሲኤችዩ ማለት ነው። ከዚህ ላይ እንደምታዩት ከዚህ ላይ እንደምታዩት ሲኤችዩ ሲኤችዩ ምን ብሎ ይነበባል? ቹ ቹ ብለን እናነባለን ማለት ነው። ቀጣይ ይህኛው ቺ ቺ ሶስተኛ ቺ ማለት ሲ ኤች አይ ናት እንደምታዩት ቺ። ስለዚህ ቺ ቺክን፣ ቺክን ስለዚህ፣ እዚህ ላይ ሲ ኤች አይ እንደ ቺ፣ ከዛ ክ ኬ ብቻዋን እንጽፋለን፣ ን ኤን ማለት ነው። ስለዚህ ቺክን ብለን እንደዚህ እንጽፋለን። ቀጣይ ቻ በሚለው የአማርኛ ፊደል ቃል ስንመሰረት ቻ ማለት ሲ ኤች ኤ ሲሆን ቻ ቻሌ ቻሌ ቻሌ ለሚለው ሲኤችኤ እንደ ቻ ነው። ሌ ስንል ኤልኤ እንጽፋለን። ቻ ቻሌ። ኦኬ። ቼ ቼ አምስተኛ የቼ ቤተሰብ ቼ ቼ ይሄ ቼ የሚለው ከመጀመሪያ ድምጾች ጋር ይመሳሰላል። ቸ የመጀመሪያው ቸ ቸ፣ ይሄኛው ደግሞ ቼ ቼ። የተወሰነች ልዩነት አለው ግን ይመሳሰላል። ቼ ቼዝ ቼዝ፣ ሲኤች ኢ ከዛ ዝ ዝ ስንል ዜድን ነው የምንጽፈው ምንጊዜም፣ ዝ። ስለዚህ ቼዝ ስንል እንደዚህ እንጽፋለን ማለት ነው። ስድስተኛ ላይ የምናገኛት የቼ ቤተሰብ ቺ ትባላለች። ቺ፣ ሲኤች ከዚ ላይ እንደማንኛውም ቫውል የለንም ማለት ነው ች ቺ። ቦ ቦ ብለን እንጻፍነን ስለዚህ ቺ ሲኤች ከዛ፣ ቦ ስንል ቢ ኦ፣ ቢ ኦ ብለን እንደዚህ እንጽፋለን ማለት ነው። የመጨረሻው የቾ ቤተሰብ የቾ ቤተሰብ ሲኤች ኦ ነው። ቾ ስንል ሲኤችኦ። ስለዚህ ቾ፣ ቾክ፣ ቾክ፣ ቾክ ሲኤች ኦ ኬ፣ ሲኤች ኦ ኬ። በትክክል ስለዚህ ይህንን ይመስላል ማለት ነው። ቤተሰቦች ከዚህ ላይ ያልገባቸው እና እንዲሁም እንዲሰራላቸው የምትፈልጉትን ቪዲዮ በኮሜንት እየገባችሁ መጻፍ እና ማሳወቅ ትችላላችሁ። በደንብ ግልጽ እንደሆነ እርግጠኛ ነኝ። ሁላችሁም ሰብስክራይብ ያላደርጋችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። ለሌሎች ጓደኞቻችሁ ሼር በማድረግ መተባበር ትችላላችሁ። ቻናላችን አዲስ ነው። በደንብ እንዲያድግ ላይክ ማድርግ እንዳትረሱ ማለት ነው። እሺ ቤተሰቦች የዛሬ ትምህርታችን ይህን ይመስላል። በግል መስመር መማር የምትፈልጉ በኢሞ፣ ቴሌግራም እና ዋትሳፕ እንዲሁም ጎግል ሜት እና ዙም አፕሊኬሽን በተለያዩ ፕላትፎርሞች እያስተማርን እንገኛለን። በቀን በቀን አንዳንድ ሰዓት የሚመቻቸውን ሰዓት ብቻ በመናገር ከኛ ጋር በአጭር ጊዜ ውስጥ መማር ትችላላችሁ። ከዚህ ከስር በምናስቀምጥላችሁ ስልክ ሄደውላችሁ ማግኘት ትችላላችሁ። በቀጣይ እስከምንገናኝ መልካም ጊዜ